ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ድረስ ብለናል። ከእናንተ ኮኑ ዩቲዩብ ቻናል የእሳቱን ጭጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እንደሁልጊዜው ከፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሸርዝ ማድረግ ዛሬም እንዳይረሳ። ትላንት ምሽታችሁ ግን እንዴት አለፈ? በርከት ያሉ ጨዋታዎች በአውሮፓ ዙሪያ በሊግ ደረጃና በጥሎ ማለፍ ሲካሄዱ ነበር። እናንተ መደግፏቸው ክለቦች ባሳለፉት ምሽት ዙሪያ ምልከታችሁን አድርሱን። እኛ በመረጃ ሰዓታችን ሰፊ ሽፋን የምሽት ጨዋታዎችና በዚሁም ደግሞ በእለታ የቡድን ዜና እናጋራችኋለን። ቼልሲ ድል አድርጎ ወደ ቀጣዩ ጨዋታ አልፏል። የምሽቱ አነጋጋሪ ጨዋታ ነበረ። ምክንያቱም ቼልሲ ካለፉት ዘጠኝ ጨዋታ ስድስተኛውን ቀይ ካርድ ያየበት ጨዋታ ነበረ። ማሬስካ ብስጭታቸውን መቆጣጠር አልቻሉም። ሚዲያም ላይ ወጥተው ተበሳይተዋል። ወጣቶቹን እናነሳለን። ጀምስ ባዮን፣ ጌተንስ ኤሽታቪዮን እና እንደዚሁም አንድሬ ሳንቶስን የተመለከተ መረጃ ይዘናል። ቼልሲ ድንቅ ምሽት እንደ ቡድን አሳልፏል። በጣም ተፈትኗል፣ ጥያቄ የለውም። ግን አነጋጋሪ ጉዳይ አሁን ከቼልሲ በእንደዚ አይነት መንገድ አሸንፈው ማለፍ ይልቅ ቀይ ካርዱ ነው። ቼልሲያን ትቆዩናላችሁ፣ ተጨማሪ መረጃዎችን እናደርሳችኋለን። ትላንት ለተመልካች አዝናኝ ለቼልሲ ቁጭ ብድግ የሚያደርግ ጨዋታ ደግሞም ቼልሲ ቀይ ካርድ ያየበት እንደ ለማዶ የተባለበት ጨዋታ ነበረ። ጨዋታው ብዙ ጥፋቶች ነበሩት። የመጀመሪያው በግብ ማስቆጠር ረገድ አንድሬ ሳንቶስ አምስተኛው ደቂቃ ላይ ቼልሲን ቀዳሚ ያደረገ። ከዛ በኋላ ታሪክ ጆርጅ 15ኛው ደቂቃ ላይ ቼልሲን ወደ ሁለት ለባዶ መሪነት ቀየረ። ከእረፍት በፊት ኤስታቪዮ 41ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ቼልሲ ሶስት ለባዶ እየመራ እረፍት ወጡ። ውድ ቤተሰቦቻችን ከዛ ከእረፍት ሲመለሱም አርኮ ድሬ 48ኛው ደቂቃ ላይ ወልቭስን 3 ለ 1 እንዲሆኑ ያደረጋቸው። ከዛ በኋላ 73ኛው ደቂቃ ላይ ሙለር ወልፍ 73ኛው ደቂቃ ላይ ወልቭስን ሁለተኛ ግብ አስቆጥሮ ወልቭስ ወደ ጨዋታው ሪትም መመለስ ጀመረ። ከዛ በኋላ እዚህ ጋር ነው ሊያም ዴላፕ በሁለተኛ ቢጫ ካርድ በቀይ ካርድ ወጣ። ይህን ቀይ ካርድ እንመለስበታለን። ከዛ በኋላ በቼልሲ በኩል ጄምስ ባዮንጌተን 89ኛው ደቂቃ ላይ ጨዋታውን አራት ለሁለት ቀየረላቸው ዘጠና አንደኛው ደቂቃ ላይ ሞለር ወልቭ ሌላ ተጨማሪ ግብ ለወልቭ ሳከለ ግን በዚሁ አራት ለሶስት በቼልሲ አሸናፊነት ተጠናቀቀ። ቼልሲ ትላንትና አራት ለሶስት አሸነፈ። በጨዋታው ላይ ሰባት ጎልና አንድ ቀይ ካርድ ነበር። ቀይ ካርዱን እናንሳ። ውድ ቤተሰቦቻችን፣ የቼልሲ የመጀመሪያ ቀይ ካርድ በዚህ ዓመት የሚጀምረው በማንቸስተር ዩናይትድ ጨዋታ ላይ ነበረ። በማንቸስተር ዩናይትድ ጨዋታ ላይ ሮበርት ሳንቸስ ግብ ጠባቂው ቀይ ካርድ አይቶ፣ በቼልሲ በኩል በጎዶሎ ተጫዋች ሃ ብለው ጀመሩ። ከዛ በኋላ በ11 ተጫዋች የሊንከን ሲቲን ጨዋታ ጨረሱ። ከዛ በኋላ አራት ተከታታይ ጨዋታ ቀይ ካርድ አዩ። ትሮቫቻሎቫ ከብራይተን በፕሪሚየር ሊግ፣ ዦ ፔድሮ ከቤኔፊካ ጋር የአውሮፓ ሻምፒዮንስ ሊግ፣ ኤንዞ ማሬስካ በሊቨርፑል ጨዋታ በፕሪሚየር ሊግ፣ ማሎ ጉስቶ በኖቲንግሃም ፎረስት ጨዋታ በፕሪሚየር ሊግ ቀይ ካርድ አየ። ከዛ ሁለት ጨዋታ ፎይ ብለው ነበረ ቼልሲ ደጋፊዎች፣ ከአያክስ ጋር በአውሮፓ ሻምፒዮንስ ሊግ፣ ከሰንደርላንድ ጋር በፕሪሚየር ሊግ ባለፈው ሳምንት ቀይ ካርድ አልነበረም። ትላንትና ሊያም ዴላፕ ከዚህ ሁሉ ወራት በኋላ ወደ ሜዳ ቢመለስም ቀይ ካርድ አይቶ ማሬስካል ለከባድ ብስጭት የቼልሲ ደጋፊዎችንም ለከባድ ቁጣ የዳረገ ሁነት ነበር። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ሊያም ዴላብ እጅግ በጣም አሳፋሪ ስህተት ነው የሰራው ብለው ከጨዋታው በኋላ ወርፈውታል። በቀይ ካርድም ሲወጣ እሳቸው ብስጭታቸውን መቆጣጠር አልቻሉም። በእርግጥ በፍጹም ከአንድ ፕሮፌሽናል ተጫዋች የማይጠበቅ ቀይ ካርድ ነው። ቀይ ካርዱ ይገባዋል ያሉት አሰልጣኝ ኤንዞ ማሬስካ በዚህ መንገድ ቀይ ካርድ መመልከት ግን ያሳፍራል፣ የማይረባ ስህተት ብለውታል። በሰባት ደቂቃ ውስጥ ሁለት ቢጫ ካርድ ነው ያየው። ከመጀመሪያው ካርድ በኋላ አራት አምስት ጊዜ ተነጋግረን፣ ና ተረጋጋና ተጫወት ብዬ ነግሬው ነበር ይላሉ። እሳቸውም በማንቸስተር ዩናይትድ እና ብራይተን የነበረው ቀይ ካርድ እረዳለው፣ ይሄ የኖቲንጋም ይሄኛውን ጨዋታ ግን ይሄኛውን ጨዋታ እና የኖቲንጋም ፎረስቱን ቀይ ካርድ ግን በፍጹም ተቀባይነት የለውም ብለዋል። በኖቲንጋም ፎረስት ጨዋታ ላይ ማሎ ጉስቶ ነው ቀይ ካርዱን ያየው። እና የትላንትና የሊያምዴላፕ ቀይ ካርድ በፍጹም ተገቢ አይደለም ብለዋል። እንዳጠቃላይ ቼልሲ በዘንድሮ ውድድር ዘመን እስካሁን ዘጠኝ ቀይ ካርዶችን በተጫዋችን በአሰልጣኝ ማይቷል በጣም አሳፋሪ ብለውታል። ማሬስካ ትላንት በጨዋታው ላይ እንዳጠቃላይ ቼልሲ የተሻለ ቡድን ነበረ። ስልሳ በመቶ ኳስ ተቆጣጥሯል። አርባ በመቶ ነው ወልቭስ ኳስ የተቆጣጠረው። በትልቅ የግብ ዕድል ደረጃ ወልቭስ አራት ቼልሲ ሶስት በሙከራ ደረጃ ወልቭስ አስራ አምስት ቼልሲ አስራ አንድ በጣም አደገኛ ሙከራ ነው በቼልሲ በኩል ነው አንድ አደኗል። ግብ ጠባቂያቸው በቼልሲ በኩል ጆርገንሰን ነበር የተጠቀሙት። በጨዋታው ላይ እንዳጠቃላይም በኳስ ቁጥጥር የቼልሲ የበላይነት ነበረ። በቅጣት ምትም ቼልሲ በርካታ ቅጣት ምቶችን አግኝተዋል። በቢጫ ካርድም ቼልሲ ይበልጣል ስድስት ወልቭስ ሶስትን ያዩት። በቀይ ካርድም ቼልሲ አንድ ወልቭስ አላየም። በጥፋት ደረጃ ቼልሲዎች በርካታ ጥፋቶችን በጨዋታው ላይ አጥፍተው ነበር። ወጣቶቹን እናንሳ። ጄምስ ጊተንስ ጎል አስቆጥሯል። ሁለት አሲስት ነበረው ትናንትና የመጀመሪያ ግቡ ለቼልሲ በ አስደናቂ ሁኔታን ያስቆጠረው ምናልባት ምሽት ላይ ካየናቸው ግቦች በጣም አስደናቂ ግብ ነው ይህ ተጫዋች ያስቆጠረው ከፍጹም ቅጣት የምትጠርዙ አካባቢ አየር ላይ ከዛ ውጭ ኤስታቪዮ የ18 ዓመቱ ተጫዋች በቼልሲ በተሰለፈባቸው የአውሮፓ ሻምፒዮንስ ሊግ ፕሪሚየር ሊግ ካራባው ካፕ ጨዋታ ግብ አስቆጥሯል በቀጣይ ኤፍኤ ካፕ ነው የሚቀረው ማለት ነው እዛ ላይ ሲያሳየናለ የሚለው ይጠበቃል አንድሬ ሳንቶስ እጅግ በጣም ደስተኛ ኔ ባሲስቱም በግቡም ብሏል። ለቼልሲ በጣም ወሳኝ እንድል ነው በዚሁ እንቀጥላለን ብሏል። ትናንትና እሱም የመጀመሪያውን ግብ በጨዋታው ሊያስቆጠረውም ከዛ ሲስተም ያደረገ ተጫዋች ነበር። ትናንትና ሦስቱም ወጣቶች በቼልሲ በኩል በጣም ጥሩ ምሽት አሳልፈዋል። ቼልሲዎች የማሎ ጎስቶን ኮንትራት ማራዘምና ደሞዙን መጨመር ይፈልጋሉ ተብሏል። ጎስቶ አሁን ላይ በቼልሲ ቤት ያለው ኮንትራት እስከ 2030 ቢሆንም በሁሉም ወገኖች መካከል ድርድር እየተካሄደ ነው። ከወደ ጣሊያን ትላንትና ስሙ እየተነሳ ሰምተን ነበረ፣ በቡድን ዜና በዚሁ እናንሳው ብለን ነው። ከቼልሲ ጋር በተያዘ ውድ ቤተሰቦቻችን ቀጣይ ጨዋታቸውን በካራባው ካፕ ወደ ካርዲፍ አቅንተው ካርዲፍ ሲቲን ከሜዳቸው ውጭ ይገጥማሉ። ይህም ጨዋታ ከዲሴምበር 15 በኋላ የሚካሄድ ነው። ስለዚህ የቼልሲ ጨዋታም በቀጣይ ከካርዲፍ ሲቲ እሱም ከሜዳ ውጭ ይሆናል። በሊያም ዴላፕ በኩል ወደ ቤተሰቦቻችን ባየው ቀይ ካርድ ምክንያት ቀጣይ አንድ የፕሪሚየር ሊግ ጨዋታ የሚያመልጠው ይሆናል። የቼልሲ ደጋፊዎች ግን እንዳጠቃላይ ምሽት ሆነ ጨዋታም ክለቡ በጣም ተጨንቆ ባሸነፈበት መንገድ አሊያም በዴላፕ እና እንዳጠቃላይ ቼልሲ እያየ ባለው ተከታታይ ቀይ ካርድ የግል ምልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። የዕለተ ሐሙስ የማለዳው ስፖርታዊ ጥንቅራችንን ፍጻሜ እዚህ ጋ ሆነ። ጥቂት ቆይተን ዳግም እንገናኛለን። እናንተም መልካም ቀን ይሆንላችሁ ብለናል። ግብሻና ዳበቃን ሰናይ ቀን